አራት ኪሎ ላይ አሁን ማፍጠሪያ ቦታ ሆኗል። እንደውም አሜሪካ ዋይት ሀውስ ነጩ ቤተ መንግስት ይከበርልን። የዛና ይሄ ቅናት ሙሉ በሙሉ ይወጥልሃል። ኢየሱስ ክርስቶስ አማራ ነው። ያጣየ ተወላጅ ነው። ናዝሬት የተወለደ ነው። ቤተሰቦቹ አጣየ ተወልዶ ያደገው ናዝሬት ከተማ ነው። እስራኤል ሀገር የሚባለው አይደለም። ጉድበል ጎንደር፣ ጉድበል፣ ጎንደር፣ ጉድበል እኔ ደግሞ እኮ ከኡጋንዳ መስሎኝ። ግን ምን ሆኖ ነው ያለቀሰ ያለው? እባካችሁ ሙስሊሞች ንገሩኝ እያለች ነው። የሆነ ኦፊስ ውስጥ እሱን ቀርጻው ይመስለኛል። ምን ይመስላችኋል? መልሱላት። በኮመንት መልሱላት፣ ሁላችሁም አንዳችሁም እንዳቀሩ። ስንቶቻችን ነን ግን እንደዚህ ቁርአንን እያነበብን እያለቀስን ያለ ነው? የምሬን ነው ምላችሁ። ራሳችንን መጠየቅ ግዴታችን ነው። አሁን እኮ በቃ ቁርአን ማንበብ ሲባል እኛ ሉኩን ብቻ ነው የምንቆጥረው። ጀስት ቁርአን ደግሞ እንደዚህ ነው መቀራት ያለበት። ምን እያወራ እንደሆነ በደንብ ማወቅ አለብን። ዝም ብለን ማንበባችን ብዙም ትርፍ የለው። የምናነባቸውን ነገሮች ለማወቅ መጣሪያችን በጣም አስፈላጊ ነው ብዬ አምናለሁ። ኦንሊ ሙስሊም ዊል አንደርስታንድ እያለ ነው፣ ሙስሊሞች ብቻ የሚረዱት አክሽን። እንደዚህ ምቀለዱ ሰዎች አቁሙ፣ በራመዳን ወር እነዚህ ምቀለዱ ሰዎች በጣም ታቆማላችሁ። ሁሱ ያለኒካ የተወለደ ልጅ እንዴ ሊታይ ይችላል? መልስልኝ። ያለኒካ የተወለደ ልጅ በብዙ መንገድ ይታያል፣ በመነፀር ይታያል፣ በቲቪ ሊታይ ይችላል። በብዙ መንገድ አካባቢያችሁ ላይ ካለ ማየት ትችላላችሁ። አትቀልድ፣ አትቀልድ በስነ ስርዓት መለስልኝ። እሺ፣ ያለ ኒካህ የተወለደ ልጅ እንዴት ይታያል? ያለ ኒካህ የተወለደ ልጅ ምንም ጥፋት የለበት፣ ከአምላኩ ከአላህ ዘንድ እንደ ማንኛውም ሕፃን ልጅ ነው። እርሱ ማሰገድ ይችላል፣ መምራት ይችላል፣ ሁሉን ነገር ማንኛው ሙስሊም ያደርገው ሁሉ ያደርጋል። ጥፋቱ በማን ላይ ነው ከተባለ ያንን ኃጢአት ባደረጉት ሰዎች ላይ ነው። እነርሱም ወደ አላህ ስብሃነው ተዓላ ነስሐ ካደረጉ ይቅር ባይ የሆነ አምላክ ነው፣ ቅሪላቸዋል። ስላለፈው እና ይህ ነው እሺ። እና እንደዚህ በስነ ስርዓታት ነገረኝ። እሱ ግን ቀልድ ጨምሯል። አላህ ሰማይና ምድርን ፈጥረ ነው የሚለው በአረብኛ ማለት አረብኛ በአረብኛ ማለት ነው አላለች ድድብና ብቻ ይውልኝ። አረብኛ መጽሐፍ ቅዱስን አስቀምጭና፣ አረብ ክርስቲያን ጌታን ሲቀበል ወይም የግብጽ ኦርቶዶክሶች ማን ብሎ የሚጠሩት? እግዚአብሔር በእንግሊሽ ጋድ ነው። ማን ብሎ የሚጠሩት? በቋንቋቸው በቋንቋቸው ምን ይባላል? እግዚአብሔር በቋንቋቸው ነው የሚጠሩ አልቻልኩም። የማን ብሮድካስት ነው ንገሩኝ፣ ንገሩኝ። ይሄ ነገር የማን ብሮድካስት ነው? ረ ጠያቂ፣ ረ ጠያቂ። በቋንቋቸው አላህ ብሎ የሚጠራው። ኦኬ፣ ክርስቲያኖቹ አላህ ብሎ ነው የሚጠሩት። አረብ ክርስቲያን በሆነ እኔም አረብ በሆነ ቋንቋ አላህ ብዬ ነው የሚጠራው። አይደለም ራይ፣ ክርስቲያኖች ስለጠሩትም አለም ሪሰርች ማድረግ ጀመርኩ። ሄጄ ሰርች አረግኩ፣ ዲቴል ገብቼ፣ ብዙ ሰርች ማድረግያ ቱሎች አሉ ይዘ አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮት እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት። ከእስልምና ከነቢዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት። ነቢዩ መሐመድ ሲመጡ ያንኑ ስም ነው አዳብት አድርገው የያዙት። አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው። የአክሰንት ልዩነት ነው። አላህና ኤሎሄ ኢላህ ከሚል ነው የመጣው። ሮቱ ኤል፣ ኢላ፣ ኤሎሄ፣ አላህ ትንሽ የአክሰንት ሁለቱም ሴማዊ ቋንቋ ነው። እሷ እዚህ ጋ ምንድን ነው አላህ የሚለውን ቃል መጥራት እየፈለገች አይደለችም። ጭራሽ ደደበች እኮ በቃ፣ እዚህ ጋ በጣም ደደባለች እሷ ራሱ ጋሼ አሁን ተረጋጉና ምን እንደሆኑ ንገሩ። ከካሜራው ጋር እየተጣሉ ነው ወይስ እኛ እርሶን ማየት አስጠላኖት? ምንድን ነው ችግሩ? ምንድን ነው ተረጋግቶ ይንገሩ። ወታዩ ሰይ ወታዩ ሰይ በየመን የአሜሪካ ኃይሎች ጥቃት እየፈጸሙ ባለበት ወቅት እዚህ ጋ የምትመለከቱት አባት በትንሽዬ ሱቅ ውስጥ ልጁን አቅፎ የተቀመጠበት ሂደት በቪዲዮ መውጣቱን ተከትሎ በበርካታ ዘንድ መነጋገሪያ ሆኗል። በጣም በተደጋጋሚ የአሜሪካ አየር ኃይሎች እሱ ባለበት በዚህ በፊት ለፊት በኩል ላይ ተደጋጋሚ የአየር ጥቃትና ቦምቦችን ሲጥሉ ነበር። እሱ ግን ከቦታው አልተንቀሳቀሰም። ነገር ግን ሶስተኛ፣ አራተኛ፣ አምስተኛ ጊዜ በሚጥልበት ሰዓት ልጁ እዚህ አካባቢ ከተቀመጠበት ጠጋ ብሎ ሄዶ የአባቱ ጉልበት ላይ ይተኛል። ይህንን ተከትሎ ታዲያ በርካቶች አስተያየታቸውን እየሰጡ ይገኛሉ። የየመን ህዝብ ያለበትን ሂደት የሚያሳይም ቪዲዮ ሆኖ እየተመለከተ ይገኛል። ምክንያቱም ይህ ሰውዬ የለመደው ይመስላል። አንድ የተመለከትኩትን ኮመንት ለእናንተ ሳሳያችሁ፣ ይህ ነገር ሚያሚ ወይም ደግሞ ሌላ የአሜሪካ ግዛት ውስጥ ቢሆን አስባችሁታል ይላል። እዚህ ጋር የጻፈው ሰውዬ ማለት ነው። በሚቀጥሉት ሃምሳ ዓመታት ውስጥ በየጊዜው አሜሪካውያን ይህንን ጉዳይ ያወሩት ነበርም የተለያዩ ዶክመንተሪዎችም ይሰራበት ነበር። እነዚህ አሜሪካውያንም የተለያየ ቴራፒስቶች ጋር ይሄዱ ነበር ለዓለምም ይህንን ጉዳይ በጣም ደጋግመው ያወሩት ነበር፣ ሲልም ሀሳቡን ሰጥቷል። ለየመኖች ግን ይህ ሌላኛው ቀን ነው፣ የለመዱት ነገር ነው ማለት ነው። የዚህን ሙሉ ቪዲዮ ታዲያ ቴሌግራም ቻናሌ ላይ ለቀቀዋለሁ፣ ብሩክ ኒውስ ብላችሁ መግባት ትችላላችሁ። አሊያም ደግሞ ባዮ ላይ ባለው ሊንክ በኩል ገብታችሁ ቴሌግራሜ ላይ ታገኙታላል። አሜሪካ ግን ለምንድን ነው እነዚህ አረብ ስቴቶች የምጠለው በተለይ ትንሽ እንቅስቃሴ የሚያረጉ ሀገራት ካሉ በጦርነት ትንሽ እንቅስቃሴ ካረጉ ያን ሀገር በጣም ትፈራለች። በነገራችን ላይ ጦርነት ፌስ ቱ ፌስ አችልም። እሷ ሁሌም ቢሆን የፈሬዎች ጦርነት ነው መገጥሙ። በቃ ኢዳ ቦምብ መጣለሁ እንጂ ፌስ ቱ ፌስ አይተናል። አፍጋኒስታን ውስጥ ጨርቋን ጥላንድ የወጣችሁ ስንት ታንኮች ተማርኮ ስንት እንትኖች ተብሏል። አፍጋኒስታን ጀብድ ነው የሰራው። እዛ ጋር ታሊባን በጣም አስለቅሶ ነው ያስወጧቸው የአሜሪካ ወታደሮች። እንደዛ ፌስ ቱ ፌስ ይፈራሉ። የፈሬዎች ጦርነትን ነው የያዙት እነሱ። ግን እንደዚህ ህፃናት ላይ ቦምብ መወርወር እንደዚህ ሴቶች ላይ በጣም ያሳዝን። አላሁ አክበር፣ ሙስሊሞች አዲስ ክብረ ወሰም አስመዝግበናል በትላንትናው 27ተኛው ለይል በረሱላችን ሰለላሁ አለይሂ ወሰለም ሀገር መካ በሐረም መስጂድ በአንድ ቀን በአንድ ስፍራ ብቻ ከ3.5 ሚሊዮን በላይ ሰዎች በመስገድ አዲስ ክብረ ወሰም ተመዝግበዋል። ሱብሃናላህ፣ በጣም ያስገርመው ደግሞ ስለ እስልምና ጥሩ ማይናገሩ የዓለም ተጽዕኖ ፈጣሪ ሚዲያዎች በሙሉ ሳይፈልጉ በግድ ሲዘግቡት ነበረ። በሌላ አስደሳች ዜና ደግሞ ታሪካዊቷ አላቅሳ መስጂድ በትላንትናው ዕለት በ27ተኛው ለይል እንዲህ ሆነው አምሽተው ነበረ። አላሁ አክበር እያላቸው ኮሜንት አስቀምጡ። በደንብ ኮፒሊንግ ሼር ሪፖስት እያደረጋችሁ አደርሱት። እኔና እናንተ መቼ ሂደን ነው የምንቆጠረው? እኔና እናንተ ቁጭ ብለናል፣ እዚህ እየተያየን ነው ያለ ነው። በቃ ያለን ችግር ይሄ ነው። መቼ ሂደን ነው የምንቆጠረው? ስንት ሚሊዮን ሲባል እኛ እዚህ ሁሌ ነው እንደ ቆጠራቸውን እኛ እዚህ ቁጭ ብለን የምንሰማው። መቼ ነው ሂደን የምንቆጠረው? ፕሊዝ ስለሚባለው ወንድማችን፣ ይሄ ወንድም እንግዲህ ቁራኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔ የእሱን ነገር እርሶስ ከሆነ ጊዜ በኋላ ነው ማየት የጀመርኩት አላቀውም ነበርና፣ ምን ታዘብኩኝ በሰላችሁ በጣም ያፈርኩበትን ነገር አራት መቶ ሺህ ብር እንሰጣችኋለን እና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው። ዛሬ አይደለም እሱን ወንድሙን ሀገሩን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው የማውቀው። በጣም የሚያዘንኩት ሌላ ደግሞ ምንድነው የዩኤስ የዩኤስ ኤአይዲ ጉዳይ በጣም ነው የማዝንበት ማለት ነው። ምንድነው ይሄ ሁሉ ሚዲያዎች እያሉ እነዚህ ሁሉ ሚዲያዎች እያሉ አንዳቸው ሀገር አቀፍ ነው። ኢትዮጵያ በቀኝ ግዛት መገዛቷን አላወቅንም ነበር ቢሉኝ በጣም አዝናለሁ። አገር አቀፍ ነው። አሁን ደግሞ የሚወራው ማለት ነው ከውስጥ ወደ ውጭ ኤኒዌይዝ፣ እንደዚህ ያለ እውቀታችን የምናወራው ነገር ይቅርብን፣ ይቅርብን። እኛ ከእንግዲህ እናቶች ነን፣ ትላልቆች ነን፣ አዋቂዎች ነን። በቃ ዝም ብለን ጣልቃ አንግባ። ምንም እንዳወራ እኮ አልሰሙትም ሁሉ አላውቀውም እያሉ ስለ እሱ ወሬ ግን ትክክል ነው ይላሉ። ጀስት ይሄ ነው አሁን የእኛ እልክ ነው እንጂ እዛ ጋር ምንም ትክክለኝነቱ አውቆ አይደለም ስልን ያለ ምልክት ስላለ አንድ አርባ ደቂቃ

ወላይ ሰው ከብት ሆኗል። ሰው ከብት ሆኗል። ወላሂ ወላሂ መላ በሉ ፕሊስ። እኔ ከሰባተኛ ሰማይ ነው ሶስተኛ ሰማይ ነው ይመጣታለ ከሶስተኛ ነው ያለው ይሄ ጅል የሆነ ህዝብ ሀምነዋል እኮ ቢስሚላ ጀግና ማለት እንደዚህ ነው። ይህ በምስሉ ላይ የምትመለከቱት ወጣት መሐመድ አሚን ይባላል። ቱኒዚያዊ ነው፣ አክቲቪስት ነው። እናም ሀገሩ ቱኒዚያ ከማላዊ ጋር የተጫወተች በጨዋታ መሀል ላይ የፊልስጤምን ባንዲራ በመያዝ ለፊልስጤም ያለውን ድጋፍ ገልጿል። ያልበቃ ብሎት በስቴዲየሙ ላይ ተለጥፎ የነበረውን ባነር ገንጥሎታል። ምክንያቱም ይህ ድርጅት ከእስራኤል ጋር ግንኙነት ስላለነው ድጋፍ ስለሚያደርግ ያንም ተቃውሞ በዛ አደረገ። እኔ የገረመኝ ማድረጉ ብቻ እኮ አይደለም፣ ማንም አልተናገረውም ሁሉም ማለት ይቻላል ተጫዋቾቹም ዝም ብለው ፖሊሶቹም ሁሉም ማህመድ አሚን ናቸው። እሱ ገልጾ አወራ እንጂ ፊት ለፊት ተናገረ እንጂ ይህን ነገር ተግባር ተገበረ እንጂ ሁሉም አንድ ነበሩ። በዚህ የተነሳ እንደሁም ባነሩን በመለጠፋቸው ብቻ ፌዴሬሽኑ፣ የቱኒዚያ የእግር ኳስ ፌዴሬሽን በጣም የተወቀሰው ይገኛል። አሁን ተቃውሞ ቀርቦበታል። እና ያው ሁላችንም በእርግጥ ከነሱ ጎን እንደሆን ታውቃላችሁ። አላህ ፈረጃውን ለእነሱ ያቀርብላቸው። ግን ማህመድ አሚን እጅግ በጣም ጀግና የሆነ ወጣት ነው። አሁን ያው ለጥያቄ ተብሎ ፖሊስ ጣቢያ ውስጥ ይገኛል ተብሏል። እስካሁን እኔ እስካሁን ችግር ቪዲዮ ከመሰረት ድረስ የወጣ መረጃ የለም። ግን እውነት በጣም ጀግና ነው። ሁላችንም ተምሳሌ ትሆናል ብዬ አስባለሁ። ምን ማድረግ ችለናል እኛ ባለን ነገር ሁሉ ምን ማድረግ ችለናል የሚለውን ቢለው ነው ራሳችን እንድናይ አድርጎናል ብዬ አስባለሁ። አላህ አፍያ አድርገው እድሜ ጤና ይስጠው። እስኪ እናንተ ስለማ መዳም እየተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ። እኛ ምን አርገናል አልከው እኛ ምን ማድረግ እንችላለን ፕሊስ፣ ንገረን እኛ ባለንበት ሁኔታ ምን ማድረግ እንችላለን? ከዱዋ ውጭ እኮ ምንም ነገር ማድረግ አንችልም። እኛ ጀስት እንደ ሰው አቅም የለንም የሆነ ነገር ማድረግ አንችልም። አንተ ሰልማ ለይሳም እኮ ነው ለዚህ ነው የሚመች። ይሳም በጣም ነው ለዚህ ነው የሚመች ስ

አለባበስም እየነገራት ነው። ወስድ እሱ እኮ የምር ይመጣል። አሁን አስቡ፣ ዝም ብለሽ ዝች ጋር አሁን ልብሽ የታች ተስተካክሎ ቢሆን ከዛ በኋላ ማለት ነው፣ ምን ታደርጊያለሽ መሰለሽ? እስክሪንሽ ታርጊ፣ ይህን ይህን እስክሪንሽ ታርጊ፣ ማ ከዛ ይህን ደግሞ ጃብሽ ና እስክሪንሽ ታርጊ፣ ከዛ ቶ ከአይን ያውጣሽ ብለናል። የምር እንደዚህ ውብ መሆን እየቻላችሁ እንደዚህ የተገላልጣችሁ የሆነ ምን ልበላችሁን ብቀ፣ ሌላ ሰው እኮ የምትሆኑ እንደዚህ አይነት ስራ የሚሰሩ ሰዎች እኔ በጣም ነው የሚደንቁኝ። በነገራችን ላይ አንድ ሰው ሰለመ አልሰለመ ለራሱ ነው። ቢሰለምም ቢመጣም ታዋቂ ሆነ አልሆነ ምንም የሚጠቅመን ነገር የለም። አላህም ምንም ነገር አይጠቅምም። ከሰለመም ለራሱ ነው፣ ከተወም ለራሱ ነው። እንደነዚህ ግን ውሸት እየገጣጠማችሁ የምሰሩ ሰዎች አቁሙ፣ በጣም ታቆማላችሁ። አሰላም አላ መተባል ሁዳ ሰላም ናችሁ፣ እንዴት እንዳችሁ? እኔ ሞኝ አይደለሁም። ስለ ብርቱካን የምናገረው ስለ ኢቢኤስ ነው። አንድ ኢቨንት ብቻ ነው የምናገረው፣ ምክንያቱም ስለ ብርቱካን ተደፈረች አልተደፈረች የማውቀው ነገር የለም። ሌሎች ያመጡትን መረጃ ደግሞ እንደ መረጃ ማቅረብ ትስ ነት ፌየር እና ግን ስለ ኢቢኤስ አንድ ኢቨንት ብቻ ልንገራችሁ፣ ማንነቱም በዛ ታውቃላችሁ። አንድ የቅዳሜ መዝናኛ ፕሮግራም ላይ አንጋፋው ጋዜጠኛ ዮናስ በጣም እንወደዋለን እንኳን እሱና ሉላ ወይም ጸጊናት መሰለኝ ካልተሳሳትኩኝ ሁለት ብቻ ናቸው። አንድ እንግዳ መጣች። እንዴት ተጋብዛ ይሁን እንዴት እንደሆነ እንጃ። አንድ ስጦታ እየላችሁ መጣሁ አለቻቸው። ምንድነው ስጦታው ብለን ሁላችንም ማየት ጀመርን ማለት ነው። ይህን ስጦታ እንኳን ሳይ ብዙ ሰው ድንግት ይላሉ አለች። እንግዲህ ምንድን ነው ሚሳኤል ነው እን ምናምን ቢልን ትኩር ብለን ስናየው የኢትዮጵያን ባንዲራ ነው ያመጣችው። የኢትዮጵያ ባንዲራ ደግሞ ያው እንግዲህ ሪፐብሊክ ኦፍ ኢትዮጵያን የሚወክለውን መሀል ላይ ኮከብ ያለውን ሳይሆን ልሙጡን ነው ያመጣችው፣ አረንጓዴ ቢጫ ቀይ ያለውን ኦኬ፣ የፈለገ ነገር ታምጣ ባለ ኮከቡንም ወይም ልሙጡንም። ግን ብዙ ሰዎች ይህን ነገር ሲያዩ ድንግጥ ይላሉ ስትል ሚዲያ ላይ ማንን ለመልከፍ ነው? ይሄን ልምጡን የሚቃወም ህብረተሰብ አለ፣ መንግስትም ይቃወማል። እንግዲህ አሁን ለጊዜው የምናውቀው መሀል ላይ ኮከብ ያለውን ባንዲራ ነው። ጎጠኞች ወደፊት ካሸነፉ ምን ካሉ እንኳንስ ልሙጡን የፈለጉትንም ያድርጉ። ከዛ በኋላ እንኳን ድንግጥ ይላሉ ማለቱ ቀርቶ ያርጋሉ፣ ይተናሉ፣ ይበናሉ እንኳን ብትል ኦኬ። አሁን ግን ህግና ስርዓት ያለው መንግስት የራሱ የሆነ ሰንዳቅ ዓላማ ያለው መንግስት እንግዲህ በአንድ ትልቅ ሚዲያ ላይ ድንግጥ የሚሉ ሰዎች አሉ እያለች ስትሰጥ፣ አሁን ዳይሬክተሩም ጋዜጠኛውም ያችኛውም ጋዜጠኛ ነገሩ ወይ ከት ማድረግ ነበረባቸው ወይ ማቆም ነበረባቸው። ምክንያቱም ነገር የሚፈልግ አይነት ስጦታ ነውና፣ አንድ ሁለት ሶስት የኮን የደጋገሙ ድንግጥ የሚሉ ሰዎች አሉ። ሰማንያ ሁለቱም ብሔር ብሔረሰብ እንግዲህ ኢትዮጵያዊ ከሆኑና የዚች ባንዲራ ስር ህግ ህግ አክባሪዎች ከሆኑ ምንድን ነው ታዲያ የሚያስደነግጣቸው? እነማንን ለመልከፍ ነው? እዚህ ጋር እንግዲህ ማወቅ ያለብህ ኢቢኤስ ምን እንደሆነ ማን እንደሆን ነው። እቺ ትበቃለች። አሰላሙ ዐለይኩም ረሐመቱላሁ በረካቱ። ጊዜን እንዳልፈጅ፣ ሌለ ትልቅ እድል ነው የእናንተንም ጊዜ እንዳልሻማ። ማሰላማ ቻው። በነገራችን ላይ በጣም አስተዋይ ሰው ነው። እንደዚህ አይነት ሰው በቃ ህዝብን ከህዝብ ጋር የሚያጋጭ ነገር ካለ ከታርጎ መውጣት ነው። ምንም የምትጠቀመው ነገር የለም። እዛ ጋር ብዙ ህዝብ ነው የሚያልቀው። አንተ ባመጣከው ትንሽ የጣጣ ብዙ መዘዝ ይዘው ይመጣል። በቃ ለህዝብ ያልሆነ ነገር ይቅር። በቃ አንድነታችን ላይ ነው ትኩረት ማድረግ ያለብን። አስቡት፣ በዚህ ታይም ላይ ኢትዮጵያ ወደ ጦርነት ገባች ማለት በሰሜኑ ጦርነት ላይ ብቻ አንድ ነጥብ ሁለት ትሪሊየን ብር ነው ያጣችው። ብሩን ተውት፣ አንድ ሚሊየን ህዝብ ነው ያለቀው። አንድ ሚሊየን ህዝብ! ይህ ቀልድ አይደለም። የህጻናቶች፣ የሴቶች፣ የአዛውንቶች ህይወትን በእንደዚህ አይነት ደረጃ መቅጠፍ ለእኛ በጣም ትልቅ ጉዳት ነው ያለው። በኢኮኖሚ ደረጃ እራሱ ስንሄድ እንደዛ በጣም ጎርቶናል። በሁለት ዓመት በሶስት ዓመታት አጠራቅመን ማናመጣው ብር እንደ ሀገር በቃ ፌሌው ነው ጀስት። ለዚህ ሲባል አሁን ኢትዮጵያ የሚያስፈልጋት ነገር ቢኖር ሰላም ብቻ ነው። ኦዱ ማድረግ ይጠፋበታል። ሰው ኦዱ ኦዱ ኦዱ ማድረግ ይጠፋበታል። ሰው ስንት ረክዓ እንደሚሰገድ ይጠፋበታል። በእስልምና ሃይማኖት ውስጥ ያደገ ልጅ እንዴት እንደዚህ አይነት ነገር ይጠፋበታል? ወላይ አላህ ሁሉን ነገር ብድግ ድግ ድግ ድግ ነበር። ልክ አሁን አኡዝ ቢላይ በቃ አሁን ሻወሩ ሰርኩ ምናም በቃ አሁን አሁን በቅታኛል ብዬ ማለት ነው። ሻወሩ ሰርኩ ምናምን ኦዶ ለማረቁት ይሄ የለም ወጥቷል ከእመር ወይ አዑዙ ቢላሂ ምን ሸይጣን አለቀስኩኝ፣ በጣም ብቻዬን ነኝ፣ አለቀስኩኝ በጣም ከዛም ወዱ ሰርች አድርጌ ምናምን ጆይምላም እረካ አልሰግድ አማር ሙስሊም እኮ ነህ፣ አለቀስ ቢኛውን ዳን ግራ ገባኝ፣ እንዴት እንደምሰግድ እንደገና ሰርች አድርጌ አይቼ ምናምን አንዳንድ የቁርአን ስራዎች ካፌ ላይ አልጠፉብኝም አሉ። ከዛ እንደገና ወደ አላህ ተመልሰኝ ተንሰቅስቄና አልቅሽ የተመለስኩት በቃ። ከዚህ በኋላ እንዳታስለፋኝ የልፋት ህይወት ይበቃኛል። ከዚህ በኋላ ከዚህ በኋላ የመንከራተት ህይወት ይበቃኛል። ወይ እሱን ስላችሁ የዱንያ መንከራተት የምትበላለች፣ አላህን ሳታውቁት ምን መብላችሁ፣ መንከራተት፣ መንከራተት በቃ የማታውቁት መንከራተት ታውቃላችሁ፣ የት እንዳላችሁ አታውቁት

በእግሬ ማፋት ካልሰጠኝ የፈለገ ነገር አለ ብዬ ነው የማስበው። ስለዚህ ያትንከራተቱ ተመለሱ ነው የምላቸው። አሁን ያለንበት ጊዜ በጣም ያስፈራል። ራሳችንን ተመልሰን መርምረን ካላየን በስተቀር በጣም እየተጓዝን ያለንበት መንገድ በጣም አስፈሪ ነው። የምሬ ነው የምላችሁ። ሁላችንም ዱኒያ ዱኒያ እያለ ነው። በተለይ የበፊቱ ህይወት አላፈቃችሁ። የሚገርማችሁ ነገር በፊት ያላችሁ በዲናችሁ ያላችሁ አቅማችሁ አስባችሁታል እንደዛ ወደ መስጊድ ስትመላለሱ እንደዛ ላይ ለሰዎች ስታስቡ ምን ስትሉ ያ ላይፍ ማለት ነው። አሁን እኛ ያ ላይፍ ለቀነዋል። ወደዛ ላይፍ መመለስ መቻል አለብን። የምሬ ነው ብላችሁ ያ ነው ሪል የሆነ ላይፍ። እንደዛ ካልሆነ በስተቀር አሁንም እየጠፋን ነው የምንሄደው ሄደው ራሳችንን እያጣን ነው የምንሄደው ሄደው እላችኋለሁ። የኔ ራሴ የምመክረው ምክር ነው። ኤንዌይስ መከርከን አትበሉ። ለመምከር እኔ ገና አላረጅሁም። ማርጀት ይጠይቃል እንዴ? አይጠይቅማ አምናለሁ አምናለሁ። ለዛሬ ያዝነላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ላይክ አላረክም ሰብስክራይብ አላረክሽም። ምንድን ነው ችግራችሁ? ምንድን ነው አሁን ያለንን ችግር፣ እንነው፣ እንወራራ፣ እዚህ ጋር እንደራደር። ግዴታ እኮ እኔና እናንተ ታንዛኒያ ነው ቱኒዚያ መሄድ የለብንም። ዳረሰላም ነው ዳረሰላም ሄደን መደራደር የለብንም። እዚቹ መደራደር እንችላለን። ምንድን ነው ችግራችሁ? ምንድን ነው በቃ ምንም ችግር እንደሌለባችሁ እኮ አውቃለሁ። ኤኒዌይስ ሰብስክራይብ አድርጓትና በጣም ወዷችኋለሁ። ጠጋ ብለው እስኪ እስካሁን ለቆያችሁ። ምንድን ነህ አንተ? ምንድን ነህ? ሰው ነህ ወይስ ምንድን ነህ? ይሄ አፈህ አንተ እኔ እንጃ መቼ እንደሚያበራ አላ